ይህ ስብቀት ጀምሯል። እንግዲህ እግዚአብሔር ይባረክ። እውነት ነው፣ ሌላ ህይወት የለም። እችን ብላችሁ በጌታ በኢየሱስ ስም አነባለሁ። መዝሙረ ዳዊት ምዕራፍ አንድ ላይ እግዚአብሔር ቃል እንዲላል ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቀጠሏም እንደማይረግፍ ዛፍ ይሆናል። የሚሰራ ሁሉ ወጋው ለአለ የተቀመጠ ተዛብ የሆነበት የሚሰራው ሁሉ ይከናወንለታል። ክፎች ግን እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችን፣ በጻድቃን ማኅበር አይቆሙም። ተራፊዛብ የጻድቃንን መንገድ ያውቃል፣ የክፎች መንገድ ትጠፋለች። ለእግዚአብሔር ልጅ ለኢየሱስ ዝቅ ብለን ተንበርክከን ክብር እንሰጣለን። ዝቅ ብለን ክብር እንሰጣለን። ከፍተም ይገባዋል። ክርስቶስ ይሁንለ ስደት ኢየሱስ መድኃኒዓለም እንሰግድልሃለን፣ አናፍርም። በአደባባይ ለአንተ ሰግደናል። አሜን። አንዱን ልታድን መጣል። ይሄ ወንድማችንን ዛሬ በቤቱ ላይ ሰላም አድርግለት። አሜን። ዘመኑን የበላውን ክብር ይሆንለት። አሜን። ኢየሱስ መድኃኒዓለም ጌታ ነው። አካር ዶሜላና ዶሜላ ሰላም ይሁን። ታሌ ቤሎታረ ሲባላረማሳተር ሮሳ እግዚአብሔር እና አከብራለን። አሜን፣ እናመሰግናለን። አሜን። በሰማያት የምትኖር አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። አቤት ወደ ፈተና ለዘላለም አሜን።